አለመተማመን፣ አለመግባባት፣ አለመደማመጥ፣ አለመረዳዳት፣ ለመስማት ፈቃደኛ አለመሆን የስንቱን ሰው ህይወት አበላሸው፣ የስንቱን ትዳር አበጣበጠው፣ የስንቱን ሰው ህይወት ወዳልተገባ ወዳልተፈለገ ወሰደው። አለመደማመጥ፣ አለመተማመን። በፍቅር ህይወት ውስጥ ስትጀምሩ መጀመሪያ ከምንም በላይ ሰዎችን ማመን አለባችሁ፣ መተማመን አለባችሁ። እምነት ከሌለ ፍቅር ባዶ ነው። እምነት ከሌለ ፍቅር ከንቱ ነው። እንደምታዩቸው ቤዛና ማርክ እንግዲህ ባልተፈጠረ ነገር ባልሆነ ነገር ነው ይሄ ሁሉ እየተጨናነቁ ያሉት። የቤዛ ትልቁና ከባዱ ጥፋቷ በቃ ችግሩን በግልጽ አለማውራቷ ነው። በአጠቃላይ ማለት ነው። አለመተማመን በቃ እምነት ማጣት። የሆነ ቅሬታ ቢኖር እንኳን ይሄንን አድርገህኛል ይሄን በድለህኛል ብሎ ፊት ለፊት አለማውራት ራሱ ዝምታ ራሱ ትልቅ ትልቅ ሕመም ነው። ማርክ ዛሬ ወስኗል፣ ጨክኗል። በቃ በሰዓቱ ልትረጅኝ ይገባ ነበር፣ እንደውም ምንም ጥፋት አላጠፋውም፣ ይሄኔ ጥፋት የለብኝም፣ ስለዚህ ምንም ላደርግሽ አልችልም፣ ተውኝ፣ በቃ አትጥሩኝ ብሎ ጥሏቸው ሄዷል። ቤዛ እያለቀሰች ትገኛለች። በዛች ሰከንድ በዛች ደቂቃ ማስተካከል የምትችለውን ነገር ሁሉ አበላሽተው ይሄው እስከ ዛሬ እሷም እያለቀሰች፣ እሷ ቢየ የተከተለችው ነው። እሱም ደግሞ ማድረግ ያለበትን ነገር በሰዓቱ አድርጓል። ዛሬ ላይ ተስፋ ቆርጧል፣ ደክሞታል። ደግሞ በቃ ይደክማል እኮ ይሰለቻል እኮ የእውነት የነምላችሁ የእሷም እውነት አላት። አይ ኖ ነበራት። ያለ ምክንያት አይደለም፣ ስትከራከር ስታወራ የነበረው ብዙ ነገር ስትሆን የነበረው ነገር ግን ነገር ግን አንድ ሰው ሚዲያ ላይ ከማውጣቷ በፊት እኔ ልወቅሳት አይደለም የመጣውት አስተራቂ ነገሮችን አስተራቂ ሀሳቦችን ለማስተላለፍ ነው። ግን በሰዓቱ ማርክ እንደዚህ በደለኛል በቃ አንዳንዴ ኮ ማለት ነው ነውም አይደለም መልስ ነው አይደለም። በዛ ልክ ግትር ሆና ማርክ በዛ ልክ እየተሰቃየ እየተጨናነቀ ጸጥ ማለት ነው አልነበረባትም። ያ ነገር ዛሬ ላይ ራሷን ዙሮ ዙሮ ራሷን ብሩክ ማይቅርታ ማርክ የተጨነቀበትን ጭንቀት እሷ ራሷ ድጋሚ እየተጨነቀችው ነው። ይሄ ሆኖ ምክንያት ምንድን ነው? አለመተማመን ነው፣ ከእሱ እውነታውን አለመረዳት። አንዳንዴ ያየነው ነገር ሁሉም እኮ ትክክል ላይሆን ይችላል፣ አይደል? ያንን ነገር ሁለት ሶስት ማሰብ አለብን። እች ልጅ ድርቅ ግግም ብላ እሱ እስኪ ነግራት ነበር የጠበቀች እሱ የሚያውቀው ታሪክ አልነበረም። ያ ቪዲዮ ባይወጣ ማርክ ምን ያድርግ? የቲዩብ ቪዲዮ ቅረጽ፣ ፎቶ ይነሳ፣ ምንም የሚያውቀው ታሪክ የለም ጭራሽ ከዛ ስሷ ግን እውነት አለኝ ብላ በዛ ልክ እንግዲህ ከባድ ነገር ተፈጥሯል፣ እንደምታዩት ማለት ነው። ና ዛሬ ላይ እባክ ይቅርታ አድርግልኝ፣ በቃ ይቅርታ እያለች ነው የምትገኙ። በቃ ይቅርታሽን ተቀብያለሁ፣ ግን ደግሞ አብረን መሆን አንችልም። በቃ ልታምኝኝ ልታስረጅኝ ይገባ ነበር በሰዓቱ፣ ግን አልፈለግሽም ይሄን ነገር ብሎ ስሜታ ይሆኗል። ማርክ ራሱ ያሳዝናል። ልጅቷንም ማግኘት እፈልጋለሁ እያለን የሚገኙ እና አንድ ነገር ልናገር የምፈልገው ነገር እምነት ከሌላችሁ እማታምኑትን ሰው ለምንድን አብራችሁት በፍቅር የምትቀጥሉት? ያ ሰው እኮ ማለት ነው የሆነ ነገር ቢያደረግም ቢያጠፋም እኮ ብዙ ነገሮች እኮ በይቅርታ ይታለፋሉ። ፍቅር ካለ እኮ የማያልፍ ነገር የለም። ፍቅር ካለ እኮ የማይፈታ ችግር የለም። በፍቅር ማንንም ሰው ባንበርከክ ትችላላችሁ። በጸበል አለመተማመን በቃ እንዴት ነው ትዳርን፣ ህይወትን የሚበጠብጥ ሀገርን የሚያፈርስ የሚያበጣብጥ ነገር እና የሰው ልጅ ጥፋቱን ነግራችሁት እንኳን ያ ሰው እንዲጸጸትበት ተውት። በቃ ህሊናው እንዲወቅሰው ተውት። ምንድነው እናንተ ምንም ነገር ሳትናገሩ በዛ በዛልክ ያን ሰው መጉዳት መስበር ማለት ከባድ ነው አያችሁ። ከወሰነ ወሰነ ነው ያ ሰው አይመለስም። ማርከም እያደረገ ያለው ጎነ ነገር እንደዛ ነው። በሰዓቱ ጠይቋት ነበር። በጣም ተጨንቆ ነበር። ባላጠፋው ነገር ጥፋቱን ሳያምንበት ሳያውቀው፣ ሳይረዳው፣ ሳትነግረው፣ ሳይጠይቅ፣ ሳትጠይቀው፣ ሳትነግረው ምንም ነገር ሳትለው ይቅርበኝ ብሏት ነበር። ተንበርክኮ ማለት ይቻላል ለመናት ይቅርታ አላት። ጓደኛው መጣ ግን ወይ ፍንክች ነው ያለችው በሰዓቱ። ያ ሁሉ ሰዓት ሲለምናት እምብኝ አለች። አሁን እሱ ያለው ቅስ አደለም የመጣሁት ማርክም፣ የራስ እውነት አለ፣ ቤዛም የራስሽ እውነት አለሽ። ያጠፋሹን ፓርት ነግሬሻለሁ። ስለዚህ ምን ለመሆን ያለበት ማርክ፣ አንተ ፍቅርን፣ ህይወትን ማጣት ማዳን የምትፈልግ ከሆነ የእውነተኛ ትክክለኛ ህይወት የምትፈልግ ከሆነ ይቅርቷን ተቀበላት። ድጋሜ አንድ ሰው የውላችሁ ብልጥ ከሰው ህይወት ይማራል ሞኝ ደግሞ ከራሱ ህይወት ይማራል ይባላል። እና ይሄ ነገር ምንድን ነው ልላችሁ የፈለግኩት ወደ ራሳችሁ ተመለሱ፣ ነገሩን አብርዱት፣ በይቅርታ ይፈታ። ወደ ቤታችሁ ወደ ኑሯችሁ ተመለሱ። በቃ እውነተኛ ሰላምን እውነተኛ ደስታ ኑሩት። በቃ እኔ እንጃ ማለት ለእናንተ ብቻ ሳይሆን ይሄ ነገር እኔንም አስተምሮኝ ያልፋል፣ ሌላም ሰው አስተምሮ ያልፋል ብዬ አስባለሁ። ስንት ሰው ስንት ሰው ህይወት በእንደዚህ አይነት ሰዎች ተበጥብጦ ትዳራቸው ፈርሶ ልጆቻቸው ሜዳ ላይ በትነው የቀሩ ህይወቱ የስንት ሰው የተመሰቃቀላለ ባልተፈጠረ ነገር ተፈጠረ ተብሎ ያች ልጅ አሁን ሰላም እንቅልፍ እየተኛች ነው አስቡት ቤዛንና ማርክን ግን ምን ያህል እየተጨነቁ ምን ያህል እየተበጣበጡ ይህ የተነሳው ምንድነው በሶስተኛ ሰው ወገን አስቡት ያች ሴት ባደረገችው ነገር ባነሳችሁ ፎቶ ባነሳችሁ ቪዲዮ በቀረጸችሁ ለቤዛ በተላከላት ቪዲዮ ስንት ህይወት ተበጠበጠ። የእውነት እንደዚህ አይነት ትክክለኛ ሰዎች እንዳሉ ታውቃላችሁ። ግን ማለት ይሄን እንደዚህ አይነት ነገር አድርገው የቤዛና የማርክ እንኳን ሚዲያ ላይ የሚወጣ ነገር ስለሆነ እንዴት ልበላችሁ፣ የሆነ የተፈታ ነው፣ በሰዓቱ የተደረሰበት ነገር ነው። ግን የሆነ ሰዓት ላይ ወልደው ልጆች መስርተው ቤተሰብ መስርተው ልጆች ወልደው እየኖሩ ራሱ እንደዚህ አይነት ነገር አድርገው ተንኮል አድርገው የስንቱን ሲያው ህይወት የሚያበጣብጡ ወደ አልተሆነ አልተፈለገ መስቅልቅል ውስጥ የሚካቱ ብዙ ሰዎች አሉ። ና ፈጣሪ አምላክ እኔ እንደዚህ አይነት ሰዎችን ከእንደዚህ አይነት መሰሪ ካልተፈጠረ ነገር ተፈጥሯል ብለው ህይወትን ከሚያበላሹ፣ ከሚያመሰቃቅሉ ሰይጣን ከሆኑ ሰዎች ፈጣሪ እንዲያወጣችሁ እንዲሰውራችሁ ትልቁ ምኞትን፣ ሁላችንም ይሰውረን ይጠብቀን እና ልጅቷ በጣም ጥፋተኛ ናት። ማርክም ቤዛም ጥፋቷን አምናችኋል። ስለዚህ ወደ ራሳችሁ ተመለሱ። ማርክም ይቅር በላት የይቅርታ ልብ ይኑረ። ታሳዝነኛለ ሁሌ ትጎዳለ ሁሌ ትሰበራለ። ሰውን እስከ መጨረሻ ተስፋ ታደርጋለ። ግን ደግሞ በሰዓቱ የሆነ ነገር ይፈጠርና ልብ ይሰበራል። አንገትን ትሰብራለ፣ አንገትን ትደፋለ። ግን ማርክዬ ቀና ማለት አለብህ። ቤዛም ደግሞ ቢሆን በጣም አስተዋይ ቆንጅዬ ደስ የምት ቸኮሌት እንወድሻለን አንችንም ግን ወደ ራስሽ ተመለሺ። ለምን ሰው ገደለ ተብሎ እንደዚህ ቪዲዮ አይመጣልሽም። ያንን ነገር ምንም ይሁን ምንም ከሱ ነው እውነታውን ማወቅ መቻል ያለብሽ። ኢቭን ቢዋሽሽ እንኳን አይኑን አይተሽ መረዳት ትችላለሽ። ጠይቂው። ዋሽቶች ከቀጠለ የሚጎዳው እሱ እንጂ አንቺ አትሆኝ። የሆነ ሰዓት ላይ እውነት መውጣቱ አይቀርም። ምንም ቢፈጠር ምንም ግን በግልጽ ለማውራት ሞክሪ። ይበቃ፣ በውስጥሽ እየደበቅሽ ሀይሜን አይተሻታል። ይቅርታ እዚህ ጋር ምሳሌ ላድርጋት፣ ሀይሜን እዚህ ጋ የሚያገባት ነገር ኖሮ ሳይሆን ግን ምሳሌ ላድርግልሽ። ሀይሜ ባለፈው የሆነ ልጅ ሲያስፈራራት ደብቃ ለብዙ ጊዜ ቆይታ ከብሩህ ጋር ምን አይነት ህይወት እንደተፈጠረ፣ ምን አይነት መንገድ ውስጥ እንደገቡ፣ ምን አይነት ምስቅልቅል ውስጥ እንዳጋጠማቸው ታይተሻል። አደ በውስጥ መያዝ የለባል እንዴ! በግልጽ አውሩ በቃ። የተፈጠረ ነገር ለምን የፈሳችሁትን ያራችሁት የበላችሁትን የጠጣችሁትን አታወሩም? አውሩ። ስንት ነገር ታወሩ የለ፣ ይህን ያህል ከባድ ነገር ደብቃችሁ ይዛችሁ መጨረሻ ላይ ነገሩ መቋጫ የሆነ በጣም ወደማይጨበጥ ሁኔታ ወደማይያዝበት ሁኔታ ላይ ሲደርስ ለምንድ ነው ይህንን ነገር አውጥታችሁ የምትናገሩት ወይ ዝም በሉ ወይ ደግሞ በሰአቱ በሰአቱ እውነታውን ለማወቅ መሞከር አለባችሁ ቁጭ ብላችሁ ፊት ለፊት አንቺ እንደዚህ በድለሽኛል ይህን በድለኛል ቁጭ መነጋገር ማርክ ወደ ራስ ተመለስ ልጅቷን ይቅርታ አድርግላት ለመጣላት ለመጣላት ሳይሆን ለመታረቅ አንድ ለመሆን አንድ የሚያደርጋችሁን ነገር አድርጋ አስባችሁ ሰበብ ፈጥራችሁ መታረቅ እንጂ ለመጣላት ለመለያየት፣ ለመራራቅ ሰበብ አትፈልጉ እና ማርክ ደግሞ እንዲህ በቀላሉ ተስፋ የሚቆርጥ ሰው አትሆን። ወደ ራስ ተመለስ። ቤዛ ደግሞ ከስህተትሽ ተምረሽ ነገኝ ስህተት እንደማትደግቢው እርግጠኛ ሆነች ማምንና ምግባት አለብሽ ብዬ ነው የማስበው። ግን ማርክም ቤዛ ማሳዝነውኛል። የማርክ ጓደኛም ትልቁን ስራ እየሰራች ነው የምትገኘው። በእርግጥ እሷ አበላሽቻለሁ ብላ ታስባለች፣ ግን እሷ ምንም ያደረገችው ነገር የለም ጓደኛዋን እንደ ሰው ጓደኛ አይናት ብላ ከማስተዋወቅ ውጪ። ይህንን ነገር ታድርግ አታድርግ ምንም የምታውቀው ታሪክ የለም፣ ግን ደግሞ ታሪኩን ለማስተካከል እየሞከረች ነው። ፈጣሪ ላንቺም ጥሩ ነገር እንዲሰጥሽ እመኝልሻለሁ። ብቻ ይህንን ይመስል ነበር በማርክና በቤዛ ጉዳይ ላይ ሐሳብ የሰጠው። ታብራችሁ ስለነበራችሁ አመሰግናለሁ። ሰላም አምሹልኝ።